እውነት ለመናገር እኔ ማመን ያቃት። ዛሬ የቢኒየት እንግዲህ ሄሉዬን አስመሳይ ነሽ፣ ለሰው ልጅ ክብር የለሽም፣ ስላንቺ አንዳንድ ነገሮችን እያጣራሁ ነበር፣ ዛሬ ደግሞ በአካል ቤት ሲመጣ እውነቱን አሳይተሽኛል ብላ መናገር የሌለባትን ተገቢ ያልሆኑት ቃላቶችን ስትጠቀም ነበረ። እውነት ለመናገር አንዳንድ ጊዜ ምን ይባላል መሰላችሁ፣ የወደቀ እንጨት ምሳር ይበዛበታል የሚባል ነገር አለ። በመጀመሪያ የሚችል ልጅ ማለት ነው። ከሄሉ ጋር ጥል ፈልጋ ነው እንጂ የመጣችሁ ምንም የሚያጣላ ምንም የሚያጨጋጭቅ ነገር የለም። እዚህ ጋር ሄሉን ደግፌ ብናገር ደስ ይመስለኛል። ስላች ቢኒና ሄሎ ፍቅረኛ ቢሆኑ ኖሮ ለምን ማለት ያጋጥማል። አንዳንድ ጊዜ የባል ወይም ደግሞ የባል ቤተሰብ ጓደኛ፣ እህት፣ ወንድም፣ እናት፣ አባት እንደዚህ አይነት ነገር ሊያጋጥም ይችላል። ሄሉዬ በትግስት ለፊው ልል እችላለሁ። ግን እዚህ ጋር ሄሉ እንደተናገረችው ቢኒና እኔ ፍቅረኛም አይደለንም፣ ባልና ሚስትም አይደለንም፣ ኖርማል ጓደኛ ነን፣ ቪዲዮ ለመስራት ነው የተገናኘ ነው ብላ ስታስረዳን ነበር። ግን ምንም ሊገባት አልቻለች። ጓግም እያለች ነገሩን ጭራሽ ስታባብሰው ነበረ። በመጀመሪያ ደረጃ ማለት ነው ሄሉ በጣም ጠንካራ ናት። አሁን እኔ እቺ ሴት መምጣቷ ለሄሉ በጣም ይጠቅማታል ብዬ የማስበው ምንድን ነው ብትሉ እስካሁን ያው ቢኒና ሄሉ ፍቅረኛሞች አይደለንም ብላ ራሷ በራሷ አንደበት ተናግራለች። ግን ባልና ሚስትም ባይሆኑ ወይም ፍቅረኛም ባይሆኑ ወንድና ሴት አብረው በዋሉ ባደሩ ቁጥር እንደዚሁም አሪፍ ጊዜ ባሳለፉ ቁጥር ፍቅር ይይዛቸዋል። ገባቸው አይደል? ማንም ሰው ተመሳሳይ እጾታ ካልሆነ በስተቀር አብሮ በዋለ ባደረ ባደረ ሳይሆን በዋሉ ወይንም ቪዲዮ በሰሩ ቁጥር ፍቅር ሊይዛቸው ይችላል። ቀደም ብላ ስለ ቤተሰቡ እውነቱን ማወቋ ለእሷ መልካም ነው ብዬ ነው ማስበውኝና ዛሬ እኔ በጣም ልቤን የተሰበረው የምር ቢያንስ ኢቨን እንኳን ከወንድሟ ሄሉ እንድትርቅ ብትፈልግ እንኳን በዚህ መንገድ አይደለም፣ እሷ ማናገር ያለባት ቀስ ብላ ነገሩን አብራርታ ችግሯ ምን እንደሆነ ለሄል ብታስረዳ ደስ ይለኛል። ደግሞ ሰው ባለፈ ታሪኩ መገመት አይቻልም። ወይንም ስለ ሄሉ ማወቅ ከፈለገች ራሷን ሄሉ መጠየቅ ነው እንጂ ሌላ ቦታ ሄድ አንዳንድ ነገር ማጣራት ነገሮችን ሰርች ማድረግ ምን አስፈለገ? ቢኒም ደግሞ ሕፃን ልጅ አይደለም። ሲጀመር ሄሉ ትበዛበታለች እንጂ አታንስበትም። ሁለቱም የሚመጣጠኑ ልጆች ናቸው ፍቅረኛ ቢሆኑ እንኳን ሲቀጥል ደግሞ አንዳንድ ጊዜ እኔ ለሴቶችም ለወንዶችም መናገር የምፈልገው ነገር ለቪዲዮም ቢሆን ለዩቱብ ላይ የተገናኛችሁት ቢያንስ እንኳን እንደዚህ አይነት መቀራረብ፣ ሸበላ የኔ እንደዚህ የኔ በቃል አይደለ፣ የሆነ ልብ ውስጥ የሚገቡ ነገሮች ፍቅር፣ በዚህ ነው የሚጀምረው በነገራችን ላይ ዝም ብሎ ምናምን አይደለም። ገባችኋ? እና እንደዚህ አይነት ቃላቶችን ባትጠቀሙ። ሌላው ደግሞ በጣም ብዙዎች ማለት ነው ዛሬ በጣም ደስ ብሏቸዋል። ሄሉ የአስመሳይናት እውነት ነበረ፣ እውነቷ ወጣ። ሲጀመር ቢኒ እኮ ደስታው ነው ያመጣችው። አላዛርና ማርኪን ለማስቀናት በጣም ብዙ ሰው እንደዛ ያለ ነው። እውነት ለመናገር ግን እኔ ማለት ምፈልገው ማለት ነው በብርም ትግዛው በምንም ትግዛው፣ ግን ቪዲዮ አብራ ብሰራ ምንም ችግር የለም ኖርማል ነው። እንደኔ ማንም ሰው ዩቲዩብ ላይ እንደሚሰራው ከሱ ጋር ቪዲዮ ብሰራ ምን ችግር አለ? ሲቀጥል ደግሞ አላዛርም የሚገርም የራሱ ህይወት አለው በዚህ ሰዓት፣ ማርኪም ደግሞ የሚገርም የራሱ ህይወት አለው አይደለም። እና ስለዚህ የነሱን የማርኪንና ያላዛርን ህይወት ከህሉ ጋር አሁን ካለችበት ጋር ማገናኘቱ ምን አስፈለገ? ሲቀጥል ደግሞ ልጅቷ መታ እንግዲህ ያው ሁላችሁም ቪዲዮ ውን አይታችሁታል ብዬ አስባለሁኝ። በጣም ተበሳጨው። በጣም ነው የተበሳጨሁት ማለት ሄሉን ካልፈለገቻት ካልወደደቻት አስመሳይናት ለሰዋታ ከብርም ታመነጫት ጭቃላይ ጭራሽ ልደበድቢ ሁላ ነበር እኮ። በቃ ከቤትሽ ማባረር ነው የቀረሽ። ቢኒ ሲኖርና እኔ ብቻዬን ስመጣ እኩል አይደለም ያስተናገድ ያለሻን ነበርና። ሄሉን ካልወደደቻት እኮ በስርአት ቀስ ብላ በቃ መናገር ከሆነ ከወንድሜ ጋር እንድትሰሪ አልፈልግም ማለት ነው። ሄሉ ደግሞ በግልጽ ነግራታለች። እኔ ፍቅረኛ የማደለም ባሌም አደለም፣ ግን ቪዲዮ እንሰራለን። ቪዲዮ እየሰራሽ ከሆነ እኮ እየመረራችሁ ሁላችሁ በቃ ሄሉ ለቢኒ እየከፈለችው እየከፈለችው ነው። ገባችኋ? ቢኒ ደግሞ ለብሩ ሲል ነው የሚሰራው እሷ ጋር። ስለዚህ ተቀጣሪ ነው። በቃ ምንም እኮ አዲስ ነገር የለውም። ምንድነው የሚያንጫጫችሁ? ነው እንትናን ለማስቀናት ነው፣ እንትናን እንደዚህ ለማድረግ ነው። ምንም እንደዛ ብሎ ነገር የለም ቢኒ ለብሩ ሲል ይሰራል። ሄለን ደግሞ እየከፈለችሁ ታሰሯለች። ምንም አዲስ ነገር የለም። ገባችሁ አይደለም? አንችም ደግሞ ወንድሜ ወንድሜ እያልሽ እንደዚህ ያህል ማለት ልቧ እስከሚሰበር እስከምታለቅስ፣ አንቺ ገና ትመጫለች ብላ ደፋ ቀና ብላ የሰራችልሽ ምግብ እንኳን ምንድነው አይጣፍጥም፣ አሰራሩ ምናምን ደስ አይልመሽ። ቀመሽ አልቀመሽም እኮ ሙዙ ራሱ አንቺ ስለገዛሹ ጣሙን ቀይሯል። በጣም የሚያስጠላ ንግግር ነበር ስትናገር የነበረው። ይሄ ደግሞ መሆን የለበት። ማለት አንድ ሰው ነው ከብሎ ከታሰበ ቢያንስ ወንድሟን የምትወደው ከሆነ ሌላ ሰው ማክበር አለባት። ሌላውን ሰው ከፍ ዝቅ እያደረገች አይደለም። አደለም ወንድሟን የምታከብረው አደለም እና ሲቀጥል፣ ሄዱዬ ቀደም ብለሽ ማዋቀሽ ይጠቅምሻል ያልሁበት ምክንያት ምንድን ነው? አብራችሁ በኋላችሁ ቪዲዮ በሰራችሁ ቁጥር አሪፍ ቃላቶችን በተገላለጻችሁ ቁጥር ፍቅር ይዛል። ይህን መቶ ፐርሰንት ስነግራችሁ ወንድና ሴት ሆናችሁ እንደዚህ አይነት ጊዜዎች ስታሳልፉ ፍቅር ይዛችኋል እና እዛ ህይወት ውስጥ ሳገቢ ከሱ ቤተሰብ እንደዚህ አይነት ነገር እንዳለ ካወቅሽ፣ ቢያንስ እንኳን ችግር የለም ራስሽን ትጠብቂያለሽ። ሲቀጥል ደግሞ ሄለን ምን አይነት ጸባ ያላት መሰላችሁ? ጸባዋ እኔ እንደተረድኋት ማለት ነው ጀግና የሚያስብላት ምንድን ነው? በአቋሟ ተጸናለች። አለ የሆነ ነገር ሰው ስላላት ሳይሆን የምቀይረው ሀሳቧ የሆነ ነገር መሆን አለበት ካለች በዛ መንገድ ነው የምትጓዘው። የቀረ ይቀራል፣ አብሯት የተጓዘ ይጓዘ ይገባታል እንደዛ ብዬ ነው የማስበው። የእንደዙ አይታችሁ መፍረት ትችላላችሁ። እናንተብት እናንተም ብትሆኑ ማለት ነው አሁንም ጠንካራ ነሽ ብለን እንድናስብ አሁን ማልቀስ ሽንም ማቀርቀርሽንም ሁሉንም ነገር ተይና፣ ሄለን አሁንም ጠንካራ ሆነሽ ስሪ ስራሽን። በቃ አለቀ። ልጅቷ ወንድሟ ከሆነ ያው ፎቶ ይዞው ሄዳል። በነገራችን ለቤተሰቦቼ ቤት ያለውን ፎቶ ፎቶም እዚህ ጋር መቀመጥ የለበትም ባለ ትዳር። በዚህ ግን እስማማሉ ቤተሰቦቼ። ቅርታ አድርጉኝና ፎቶ ኖርማል ነው። ቢሆንም ግን የፍቅረኛ ሞች አክት ያለ ፎቶ ማንም ቤት ባይኖር ደስ ይለኛል። ብዙ ዩቱበሮች አሉ በነገራችን ላይ ፍቅረኛ ሞች ሆነው ፍቅረኛ ሞች ሳይሆኑ እንደ ፍቅረኛ ሞች አክት እያረጉ የፎቶ ፎቶ ብቻ አይደለም ቪዲዮ የሚሰሩ ዩቱብ ላይ በጣም ብዙ አሉ። ግን እኔ መናገር አልፈልግም፣ ምክንያቱም ስራ እስከሆነ ድረስ ይስሩ፣ ይቀየሩበት። ምን ችግር አለ? ዩቱብ የአባታችሁ ካምፓኒ አይደለም አይደል? እኔ ከልጅቷም በላይ አንዳንድ ዩቱበሮች ስላበሳጫችሁ ነው ማለት። ምን ችግር አለ? እናንተም እኮ በሷ እያወራችሁ እየሸቀላችሁ አይደለም? ስለዚህ ልጅቷ ስራበት ትቀርበት። ምንድን ነው እሷ የሆነ ነገር በተደረገባት ቁጥር ራስ ራሷን የምትሏት ወደታችን እንድትወርድ የምታደርጓት ለምንድን ነው? እናንተም በእሷ በስሟ እየሸቀላችሁ እየሰራችሁ ነው አለቀ። ምንም አዲስ ነገር የለውም። ሲቀጥል ደግሞ የቤኒሄት ፕራንክ ነው ብላ ካልመጣች እኔ ማለት ከሄሉ በላይ እሷናት በጣም የምደብረው ለምን ብትሉ ሄሉን የቀድሞ ሕይወቷን ሰርች እያረገች አይታ ማወቅ ከፈለገች እሷን ሄዳ መጠየቅ ትችል ነበር። አንዳንድ ነገሮችን አጣርታ መጣ ሄሉን እንደዛ ምንም ሳታርጋ ከፍ ዝቅ አርጋ በቤቷ ለዛው፣ እንግዲህ አይታችኋል፣ ሄል ብዙ ዝግጅቶችን አዘጋጅታል፣ እሷን ለመቀበል ደፋ ቀና ብላ ና ያን ነገር ሁሉ ሳት ቀምስ አንቺ ስለ ስራሹ ደስ አይልም አይጣፍጥም፣ ሙዙ ራሱ የተገዛው አንቺ ቤት ስለመጣ ደስ አይልም አይጣፍጥም ብሎ አበሸቃቅጦ ሰድቦ ከፍ ዝቅ አርጎ በጣም ትግስቷን ያየሁበት ሄሉ እንዲያውም፣ አሁን በጣም ትግስተኛ ሆናለች፣ ብዙ ነገሮችን አይታ ማለፍ፣ እንደ ድሮ አይደለችም ሄሉ። በነገራችን ላይ ብዙ ነገሮችን አይታ ታልፋለች ምናምንና፣ ዛሬ በጣም ትግስተኛ ሆና በትግስት ነው ሁሉንም ነገር ያሳለፈችው ግን የቤኒህ ተብያዋ ለጥላቻ ነበር ሲጀመር የመጣችሁ። እንግዲህ መናገር ያለባትን አግባብ ያልሆኑ ነገሮችን ተናግራ ሄዳለች። በነገራችን ላይ በሰው አሚሮ ላይ የሚቀሩ ዱላ ይሻላል። አንዳንድ መናገር የሌለባችሁ ነገሮች አትናገሩ። ለደቂቃ ለመቆጠብ ሞክሩ ሁላችሁም ማለት ነው። በኋላ ይጸጽታችኋል። ማለት አንድ ዛሬ የምናገረው ነገር ልመልስ ብለው እንኳን አይመለስም። በኋላ የሚጸጽታችሁን ነገር አታድርጉና በጣም በትግስት በቃ እስከምትሄድ ብዙ ነገሮች እንችላ በትግስት ሄዳለች። የቢን ይሄት ያው ፎቶን አንጠልጥላ ሄዳለች። ለምን እንደው ባላቅም ፎቶ ምን እንደሚሰራ ባላቅም፣ ግን ደግሞ ፍቅረኛ ሞች ሳት ሆኑ ብዙ ታጁ የፍቅረኛ አክት ባታረጉ ደስ ይለኛል። ለምን ስትተሻሹ ብዙ ነገር ስታረጉ ያ ነገር ወደ ፍቅር ይቀየራል፣ ያልሆነ ነገር ይፈጠራል፣ በኋላ ህይወታችሁ ላይ ይጎዳችኋል። ና ይሄን ነገር ቼክ አድርጉ። ሄሌንዬ ወደፊት ነው ጉዞ። አቀርቅረሽ ስታለቅሽን በጭራሽ ማየት አልፈልግም። ሜቢ ፕራንክ ነው ብላ ትመጣል ብዬ ተስፋ አድርጋለሁ። ምክንያቱም አንድ ሰው ነው ከተባለ ሰው የማይጠበቅ ነገር ነው ስትናገር ስታደርግ የነበረውና። እስኪ ነገ እንጠብቃለን። ቤተሰቦች ለማኑን ባባይ